ቱሪዝምን አንድ የልማት ጸጋ ለማድረግ እየተከናወኑ ከሚገኙ ተግባራት መካከል የመዳረሻ ስፍራዎች ልማት ተጠቃሹ ነው። በዚህ ረገድም በመላ ሀገሪቱ የጎብኚዎችን የቆይታ ጊዜ ለማራዘም የተሻለ አገልግሎት የሚያቀርቡ ተቋማት ግንባታ ሲከናወን፣ ያለፉት ትውልድ የአሸራው ውጤት የሆኑ ቅርሶች ጥገናም እየተከናወነ ይገኛል። ጥገና እየተደረገላቸው ከሚገኙ ቅርሶች ደግሞ የጎንደር መለያ የሆነው የፋሲል ግቢ ጥገና ተጠቃሹ ነው። ለመሆኑ በዚህ በተባበሩት መንግስታት ድርጅት የትምህርት የባህልና የሳይንስ ማዕከል በዓለም ቅርስነት በተመዘገበው ቅርስ ላይ ምን እየተ እየተከናወነ ነው? ሰባቱ አብያተ መንግስታት ከአብያተ መንግስታቱ መካከል ላይ በሚገኙት ወደ 14 የሚገኙ የተለያዩ በከፊል የፈረሱ ግንባታዎች እና በ900 ሜትር በሚረዝመው አጥሩ ላይ ከአጥሩ ጋር ተያይዘው በሚገኙ የመግቢያ በሮች ላይ በዋና በዋናዎቹ ላይ የጥገናና የመልሶ ማስተካከል ወይም የመልሶ ግንባታ ስራ ይሰራል። የቅርሱን መኖር የሚወስን በፋሲል ቤተ መንግስት ባለፈው ዓመት የተጀመረው የቅርስ ጥገና ተግባር መካነ ቅርሱን ከከፍ አደጋ የጠበቀ ስለመሆኑም ይነገራል። አሁን ላይ ቤተ መንግስቱ አረም ሸፍኖት የቆየው ግቢው ለእይታ ማራኪ በሆነ መልኩ ሲዘጋጅ ስለመኖራቸው እንኳን እየተዘነጉ የነበሩ የግቢው የተለያዩ ክፍሎች ደግሞ በጥገናው ሕይወት ተዘርቶባቸዋል። ለረጅም ጊዜያት በቤተ መንግስቱ በአስጎብኝነት እንዳገለገሉት እንዳገለገሉ ተቻላቸው ባንተዋሉ ደግሞ ጥገናው የበዙ ትሩፋቶች ያመጣ ነው። በክረምት ወቅት ጭቃ መሄድ አትችልም። በጤዛ መሄድ መንቀሳቀስ አትችልም። በበጋ ወቅት ደግሞ አቧራ ብቻ ነው የነበረው። አሁን ላይ ያለው ነገር እጅግ ምቹ ነው። ኢቭን ከዚህ በፊት በነበረው ሁኔታ ዊልቸር ይዘህ መግባት አትችልም። ኢቭን መጠህ የምታርፍባቸው ጥላ ቦታ ላይ ዛፍ ስር የምታርፍባቸው ምቹ መቀመጫዎች ተሰርተዋል። ወደ ላይም ደግሞ እንግዲህ ሁለተኛ ፎቅ፣ ሶስተኛ ፎቅ በተለይ የአጼ ፋሲል ቤተመንግስት ለመሄድ ያስቸግር ነበር እስከ ላይ ድረስ አሁን ሶስተኛ ፎቅ ድረስ ወጠን ማየት የምንችልበትም አክሰስ ተፈጥሯል ማለት ነው። በተባበሩት መንግስታት ድርጅት የትምህርት የባህልና የሳይንስ ማዕከል አስገዳጅ ሕግ ቅርሶች በሚጠገኑበት ወቅት የቀደመ ይዞታቸውን መልቀቅ እንደሌለባቸው ተቀምጧል። በመካን ቅርሶች ላይ የተካሄደው ጥገና ከመሪ ውጭ ነው። የቀደመ ይዞታቸውና ቅርጻቸው ላይ ለውጦች ከታዩ ደግሞ በዓለም ቅርስነት ከተመዘገቡበት መዝገብ ሊሰረዙ ግድ ነው። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያለው ግን በፋሲል ግቢ እየተከናወነ ያለው ጥገና ታሪካዊ ይዘቱን ሳይለቅ እየተከናወነ ነው ይላሉ። ሁለት ነገሮችን እንውሰድ መንግስታትን ጥገና ስንወስድ አንደኛው የቀድሞ ገጽታውን መልቀቅ የለበትምና ጥገና በሚደረግበት ጊዜ ወትሮ ኑሮ የጠፋ ካለ እሱን የመመለስ በምንድነው፣ በሳንቃ ከሆነ በሳንቃ፣ በእንጨት ከሆነ በእንጨት፣ ያለውን እሴት ጠብቆ የሚደረግ የእንክብካቤ እና የጥገና የልማት ስራ ነው። ሁለተኛው በተለያየ ምክንያት እንግዲህ የወደሙ ነገሮች አሉ። ከፎቶግራፍ ከተለያዩ ቪዥዋል ዶክመንቴሽኖች ምናገኛቸው ማለት ነው ስለዚህ የሪ ኮንስትራክሽን ስራዎች እንደገና የመመለስ ስራዎች በሳንቃዎች ላይ፣ በሮች ላይ፣ መስኮቶች ላይ ሊኖሩ ይችላሉ። በእኛ ባለሙያዎች ደግሞ መካሄዳቸው በጣም ተአምር ነገር ነው እና ሴቱንም አይለቅም ወትሮ የፈረሰን ነገር ደግሞ ፈርሷል፣ ና ዝም ብለን ብለን ምንተወ አደለም። የመመለስ ስራ ኮንስትራክሽን ስራ ነው። በፋሲል ግቢ እየተከናወነ የሚገኘው የቅርስ ጥገና ተግባር ቁመው ይታዩ የነበሩትን የቤተ መንግስቱን ህንፃዎች ከታሪካዊ ሰነዶች በተገኙ ማስረጃዎች በመመርኮዝ ሌሎች ክፍሎችን በመገንባት የቅርሱን የቀደመ ይዘት መመለስ መቻሉንም የኢትዮጵያ ቅርስ ባለስልጣን ይገልጻል። በጥገናው የዲዛይን ቁጥጥር አስተባባሪው ማሞጌታውን ደግሞ ባለፉት 11 ወራት በመጀመሪያ ምዕራፍ የተከናወነ የጥገና ስራ ይገባ የቤተ መንግስቱን እየቀደመ ይዘ ሳይለቅ ወደ ፍጻሜው እየደረሰ እንደሚገኝ ይናገራሉ። ውበቱን ታሪካዊነቱን፣ የባህላዊ እሴቱን እንደያዘ እንዲኖር የሚያደርግ የጥገና ስራ ነው እየተሰራ ያለ የሚገኘው። ባሳለፍናቸው 11 ወራት ጊዜ ውስጥ በርካታ ስራዎች ተሰርተዋል። በተለይ በአጼ ፋሲል ቤተ መንግስት፣ በአጼ ዮሐንስ ቤተ መጻሕፍት፣ በቤተ መዛግብት ህንፃ ላይ ከዛም ቀጥሎ በኢያሱ አዳም ሰገድ ባጼ ኢያሱ አዳም ሰገድ ቤተ መንግስት ላይ አንበሳዎቹ ኢንክሎዥር ወይም የአንበሳ ቤት ብለን በምንጠራው ህንጻ ላይ ወይም ግቢ ላይ ስራዎች ሲሰሩ ቆይተዋል። በዚህ መሰረት አብዛኞቹ ከዘጠና ፐርሰንት በላይ የተጠናቀቁ ስራዎች ናቸው። ታሪካዊ ቅርሶችን በማስመዝገብ ረገድ በአፍሪካ ወደር የማይገኝላት ኢትዮጵያ ከቅርብ ጊዜያት ወዲህ መካነ ቅርሶችን ለመጠበቅና ለመንከባከብ ልዩ ትኩረት መስጠቷ ይነገራል። የቅርስ ባለስልጣን ዋና ዳይሬክተር አበባዋ አያሌው ደግሞ የቅርስ ጥበቃ ተግባር በአንዴ ተሰርቶ የማይጠናቀቅ በመሆኑ በቀጣይም በመላ ሀገሪቱ የሚገኙ መካነ ቅርሶችን ለማልማት ተግባራት ይከናወናሉ ብለዋል። እንደ ጎንደር፣ ሀረር፣ ላሊበላ፣ አክሱም ያሉ ቦታዎች ላይ ዛሬ ጠግኛለሁና ነገ በቃ ዝም ብዬ ቁጭ ነው የምለው፣ ለ10 አመት የምትለው ነገር አለም። በየአመቱ የእንክብካቤና የጥገና ስራዎች ትንሽም የሆኑ ትልቅ ማለት ነው መሰራታቸው አይቀርም። ለምሳሌ ፋሲል ግቢ ተብሎ እኮ በዩኔስኮ የተመዘገበ ማለት ነው የጎንደር አብያተ መንግስታት ወደ ዘጠኝ ናቸው ኮምፖነንቶቹ ማለት ነው፣ እስከ ጉዛራና ሱስንዮስን ጨምሮ ማለት ነው። ፋሲል ግቢን ስለተጠገነና ስላለቀ ምለን እጃችንን አጣጥፈን አንቀመጥም። ሌሎቹ ላይ የመስራት ማነው ጥምቀተ ባህሩ ላይ እንደገና ደሞ መጥምቁ ዮሐንስ አለ፣ ማን ነው፣ ደብረብርሃን ስላሴ አለ። እነሱ እነሱ ይቀጥላሉ ማለት ነው።